ሰላም ሰላም፣ ጤና ይስጥልን የተወደዳችሁ ማየት የተከበራችሁ የኢትዮ ኢንፎ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። ዛሬም የአንድ ቤተሰብ ታሪክ ይዘን ወደ እናንተ መተናል። እንግዲህ ዛሬ የተገናኘንበት ታሪክ ሁላችሁም በየማህበራዊ ሚዲያው እንደምታዩት እንደምትሰሙት፣ ከቅርብ ጊዜ ወዲህ ሰዎች እንደ ቀልድ ይወጣሉ። ወጥተው ግን ጠፉ፣ ደብዛቸው ጠፋ፣ የት እንዳሉ አናቅም የሚሉ ወሬዎች እጅጉን እየተበራከቱ መጥተዋል። እነዚህ የሚጠፉ ሰዎች የት ነው የሚሄዱት? በምን አይነት ሁኔታ ውስጥ ነው ያሉት? እስከ ዛሬስ ደግሞ እኛ ከዚህ በፊት በአፋልጉኝ ፕሮግራሞቻችን ላይ ጠፍተው ቤተሰቦቻቸው መጥተው እዚያ አፋልጉኝ ሲሉ ፕሮግራም የሰራንላቸውን ሰዎች እና ሌሎችን ጉዳዮች በተመለከተ በሰፊው በሌላ ጊዜ ጠቅለል ያለ መረጃ ይዘን ምትን ምን ያህሎቹ ተገኝተዋል፣ ምን ያህሎቹ አልተገኙም የሚሉ መረጃዎችን እናደርሳቸዋለን። ለዛሬ ግን ይዘንላቸው የቀረብ ነው የአንድ ቤተሰብን ታሪክ ነው። እጅግ በጣም ልብ የሚነኩ እናት ልጃቸውን ፍለጋ፣ እንዲሁም ደግሞ እህትም እንደዚሁ ወንድሟን ፍለጋ እዚህኛ ስቱዲዮ ድረስ መጥተዋል። ወጣት ዮናስ የተባለ ልጃቸው እንደ ቀልድ ስልኩን ቤት ትቶ እንደወጣ ሳይመለስ ቀርቷል። እስካሁን የት ነው ያለው የዮናስ? በምን አይነት ሁኔታ ውስጥ ነው ያሉት? ቤተሰብ ውስጥ ደግሞ ምን እያለ ነው የሚሉትንና ሌሎች ጉዳዮችን ልንነጋገር ከእህቱና ከእናቱ ጋር ቆይታ አድርገናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ይህንን መሰናዶ እንድትከታተሉልን እንጋብዛለን። አብራቸውን ስለምትቆዩም እጅግ በጣም ከልብ አድርገን እናመሰግናለን። ቀጥታ ወደ መሰናዶ ልሰዳቸው እንዴት እንኳን ደህና መጡ። እንኳን ደና ቆያች። ስለመጡ ደስ ብሎናል። ክብረት ስጠልም እንተዋውቅ እስኪ ስሞትም አልበል ደግነሽ ድባባ። መልካም እንግዲህ፣ ያው እርሶ ወደ ላይ መውጣት ስላልቻሉ ወደ ቢሮ ሶስተኛ ፎቅም ስለሆነ ነው እዚህ ከእርሶ ጋር ልንነጋገር የሆነው። ምንድን ነው የሆነው ሲንገሩን፣ ስለ ልጁ እንደወጣ ቀረብኝ። ስንተኛ ልጁ ነው? ስድስተኛ ስድስተኛ ልጅ ነው። እስቲ ምንድን ነው የሆነውን ታሪክ ንገሩን። እስቲ በደንብ የሆነው ነገር ምንም ነገር የማውቀው ነገር የለም። ጤነኛ ነው። ጠዋት ወጣ፣ ተመልሶ ምሳ ሰዓት ላይ ገባ። ጓደኞቹ ጋር አብረው ገቡ። አብረው ገብተው ከዛ እነሱ ወጡ፣ እሱ ቤት ቀረ። ከዛ ትንሽ ቆይቶ ወጣ እሱም። ስልኩንም ጥሎ ወጣ። ልብስም አልቀየረ፣ ስልኩንም ጥሎ ወጣ። እዚህ ሜሄዳለሁ እዚህ ሜሄዳለሁ አላሉት አላለም። እኔ የለሁም ወቅቱም አልነበርኩም በቃ፣ ስጠይቅ ልጆች ሰራተኛ ስጠይቅ በቃ ልጆቹ ወጡ፣ እሱም ተኋላ ተከትሎ ወጣ አለች አሉ። በቃ እና ከዛ እንግዲህ እኔም አንድ ሳምንት ድረስ ደበቁብኝ አልነገሩኝም። እስከ ሳምንት አላወቁም። አዎ ሌላ ጊዜ ሲያድርም በቃ እሚያድር ያለው ብሎ ይደውላል ብሎ ወጡ አያድርም። ቢሰነብትም ሜይል ቆይ ነው እንዳታስቢ ይላል ያለ እንግዲህ ያልልኝም ስል እኛ ጋር ደውሏል ስራ ወደ ስራ ብሎ ወጥቶ ነው ለስራ ወደ ፊልድ ወጥቶ ነው ይመጣል ምናምን እያለ እያዋሻሹኝ ቆዩ በቃ ከዛ በኋላ ሲቆይ እንደዚህ ልናስረግር ነበር አፋልጉኝ ልልል ነበረ ለስራ ፈልገ ነው ጠፍቶ ሳይሆን ለስራ ተፈልጎ ነው ወንድሙ ገራዥ ፈልጎት ነው እና እንደዛ ስለሆነ ነው በእነዚህ በ ሰው ቢጠይቅሽ ትደነግጫለሽ ወይ አሉ እንግዲህ ሆዴ ደነገጠ፣ ፈራ፣ እየፈራሁም እንደነግጥም አልኳቸው። ምንም አልሆነም፣ ምንም አልጠፋ እንዴ ልጅ ስላቸው ምን ሆነች ነው በቃ እንደዚህ ያወጡ አንዳንዴ ይቆያል አሉ። ታዲያ ደውሎልኝ ነው የሚቆየው፣ ዝም ብሎ መች ይቆያል? በቃ ይሄን አሉኝ። ከዛ ፍለጋቸው ቀጠሉ። ያልደረሱበት ያልገቡበት የለም። እንግዲህ ወደ ቦሌ ፖሊስ ጣቢያ ያው ለምን ያልገቡበት ያልተገባበት የለም። በቃ እኔ ውሃ ሽታፍ ነው ቀረብ። የሚያሳዝን ልጅ በጣም የሚያሳዝን ልጅ፣ የልጆችም የበላይ ነበር። ምን እንደነካብኝ ማጣውት። ማክሰኞ ዕለቱም በይ አለኝ ማክሰኞ። እናቴ አለሁልሽ፣ አይዞሽ፣ እኔ ነኝ የምጦርሽ እኔ አስደስቼ ሻና ቅም አስደስትሽ እኔ ነኝ ከአሁን በኋላ የምትደሰችው በኔ ብቻ ነው። አላሁለሽ እናት አይዞሻለኝ። ቤት እየተሰራ ነበረ። እንዲ የሆነ ትርንሽ ሰርቪስ ነበረ የነበር ነው። እኔም በረደኝ። አባቴ ፍራሽ ይበርድሃል እዛ ጋትን አለና እስቲ ሌላ ነገር አንጥፉለት ስል አታንጥፉልኝ ነኝ ዝም ብዬ እተኛለሁ። ለራስሽ አስቢ፣ ለኔ አታስቢ። እኔ አይበርደኝም። እኔ ጎረምሳ ነኝ አይበርደኝም፣ ባለኝ እሺ ብዬ እኔ ብተኛ ሱበኛ በማግስቱ እኔም ተነስቼ ከቤት ወጣሁ። ልጅ ጋ ሄድኩኝ፣ ስወጣ አላየሁትም። እዚህ ወጣም አላየሁትም። በሌለውበት ነው የወጣብኝ፣ ባሌዘው እኔ ተቸግሬ ነው ያሳደግኋቸው።

ግን እንዴት እንደሆነ አላውቅም። ምን እንደበላብኝ ግራ ገባኝ። የባካችሁ ነው መላ አገኛችሁ መላበሉኝ ነው። ስለ ልጅና ስለ እናት አምላክ መላበሉኝ። ቤት ቀረው ከወጣም ቤት ቀረው። ደህና ነበርኩ የሰራሁ ገባ ነበረ ይህተው ባቂቄ ነው መንደር ውስጥ ሞትቼ የምገባ ቤተ ክርስቲያን የሁሉ ቀረው አቃጠኝ። እንደው ልጆች የምንደ እንደፊት እንዳያዩ እኔ ውስጤን እያዩ እንዳይጎዱብኝ ለእነሱም እያልኩ እሱንም እንዳለል እሱ እነሱንም እንዳለን ወዴትም እንደምፈርደው ግራ ገብቶ ፍርዱ ለእሱ ሰጥቼ ቁጭ ብዬ እየጠበቅኩት ነው። እንግራ ገባኝ። እንደው ካለም ሞቱን፣ ከሌለም ደግሞ ከሌለም ሞቱን ካለም አለው ብሎ የሆነ ነገሩ ድምፁን ያሰማኝ እኔ ድምፁን አለው ብቻ ይበል። አለሁልሽም እንዳለኝ አለው ይበለኝ። አበቃችሁ። አይዞት በቃ አይዞት በቃ ማዘር፣ አይዞት። እግዚአብሔር ያውቃል። እንግዲህ ይህንን ቪዲዮ የሚመለከት ሰው የእርሶንም እንባያየ ሰው ዝም አይልም፣ ያፋልጉታል። እርሶ እንዳሉት እንግዲህ ያው አንድ ነገር ሆኖ ወይ ተይዞ ወይ ታስሮ ወይ በሰው እጅ ሆኖ ካልሆነ በስተቀር እንደዚህ አይጨክንም። እኔም ያለው እስር ቤትም ያልገቡበት የለም። ገንዘባቸውም አለቀ። እነሱ ያልወጡበት ያልወረዱበትም የለም። ምንም የቀራቸው ነገር የለም። ቤተሰቡ ሁሉ ተሰቃየ። እውነት እኔ እንጃ። እንደው የሚያማ ስታናሸቱ የምትታመማለች አያምናትም። እንደሱ ነው ሃይማኖት። እንኳን ብላ በሉት ዮናስ፣ ለኔ ልቅርብህ፣ እኔ ልቅርብህ፣ ወንድሞችም ሁሉ ይቅሩ። እንደው ለሃይማኖት ብለህ ሃይማኖት ጠዋት ማታ ተንከራተተችብኝ። ዮናስ የት ሄደ እያለች አስቸገረችኝ። እባክል እባክል ዮናስ ዘንልኝ ካላ ዘንልኝ፣ አትጨግንብኝ። እኔ አትምጣ አለው ብለህ ብቻ መኖር ችግሬንም ካስቸገርኩ ችግሬንም ከጠላው እኔንም ከጠላ ሀይል የሃይማኖት ብቻ ድምፅ ህን አዘማት አባቴ፣ እሷ ባሰች ከሁሉም የኔ አባት። እባክህን እባክህን ዮናስ አትጨክልብኝ፣ በእናትህ መኔ አትጨክልም። ብዙ ምስጥር አለን እኔ እናንተ እኮ ዮናስ ብዙ ምስጥር አለን። የትልልቆች ልጆች ያላወጣሁት ምስጥር ነው። የሆድን አውጥቼ ለአንተ ያሳለፍኩት ሁሉ የነገርኩህ አባዬ፣ በቃ በቃ፣ ማዘር በቃ። አይዞት፣ አይዞት። አሁን ይሄን ቪዲዮ ለሚመለከቱ ሰዎች እርሷ ያልቅሱ፣ አፋልጉኝ ይበሏቸው። ችግር የለም ያፋልጉኝ። እንደው ስለ ልጅ አምላክ ስለ እናት አምላክ ጸሎት ብቻ አድርጉ። እርሷ ያልቅሱ፣ ጸሎት ያድርጉ። አንደኛ አሁን እርስዎም ጤናዎትን መጠበቅ አለበት። እግዚአብሔር ፈቅዶ ቢመጣ እርስዎም በህይወት ማግኘት አለበት። አረለ ነበረ በህይወት እያለው ብና ኔ ምንም ልኮ ጤናዎትን መጠበቅ አለበት። አርሱ አይዞት፣ አልቀርምም አውቄዋለሁ። አልቀርምም። አይ እንደዚህ አይበሉ። እሱ የእግዚአብሔር ስራ ነው። እሺ አይዞት። በቃ እኛ ይህንን ቶሎ ብለን በተቻለ መጠን ቶሎ እንለቀዋለን። የእናንተንም የስልክ አድራሻ እናስቀምጣለን። አይዞት እሺ፣ ይበርቱ

በጣም እናመሰግናለን። ክብረት ይስጥልን። ማን ልንተዋወቅ እስኪ? ቀለሟ ኃይሉ ይባላል። ቀለሟ ኃይሉ መልካም፣ እሺ። ስለመጣሽ እናመሰግናለን። እና ምንድን ነው የገጠማችሁ? አንድ ጉዳይ ገጠማችሁ ነው፣ የተገናኘ ነው። ያው ሰሞኑን እየተደዋወለን ነበር እና ምንድን ነው የሆነው ነገር? የገጠምን ያው ወንድማችን ጠፍቶብን ነው። ጠፍቶ ማለት ጠፍቶ ከቤት ነሐሴ አምስት እለት ጠዋት ላይ ሥራ ብሎ ወጣ። ነሐሴ አምስት ማለት የአሁኑ የሁለት ማን ነው ሁለት ሺህ አስራ አራት ነሐሴ አምስት አሁን ዛሬ ሰባተኛ ወሩ ማለት ነው። እውነትሽን ነው። ስንት ዓመቱ ነው? ሀያ ሰባት ዓመቱ ነው። ስንት እሺ በቃ ጠዋት ስራ ብሎን የወጣው ተመልሶ ምሳ ሰዓት ላይም ከጓደኞቹ ጋር መጣ። ያው እሱ ቤት እያለ ጓደኞቹ ወጡ ስልኩንም አስቀምጦ ወጣ። በዛው በቃ አልተመለሰም። እንደ ስልኩን ለምን አስቀምጦ ወጣ አይታወቅም። ምንም አይነት መልእክትም የለውም ምንም የለውም በቃ እኛው ያው ይመጣል እያልን ስንጠብቅም አልመጣም። አንዳንዴ በርግጥ ያው እንደ አሁን ጊዜ ወጣቶች አንዳንድ ምንም ሰውም አይደለም። አልፎ አልፎ ከጓደኞቹ ጋር ያመሻል። ሲያመሽም እናቴ አድሬያለሁ፣ አምሽቻለሁ ብሎ ይደውላል። ያው እንደዛ አይነት አጋጣሚ ይሆናል ብለን ጠበቅን። ለእናታችንም አልነገርናትም። ይህን እንዛ ለጠፋ በሚለው እኛ ብዙ ቦታ ፈለግን፣ አላገኘን። በኋላ ላይ አንዳንዴ ሱባኤ ማስራት ስድስት ስለሚሄድ ሄዶ የሚሆን ሳይነግረን በሚል እስከዛ ጠብቀን ስና ለቀቅን፣ የማፈለግ ጀምረን እስካሁን አላገኘንም። ምንድን ነበር የሚሰራው? መካኒክ ነው፣ በግሉን የሚንቀሳቀሰው ራሱ ቢዝነስ ካርድ አለው እሱን እንቀሳቀስ እየተጠራበት እየሄደ ይሰራል። ምንድን ነው አሁን ማለት እ ከዛ በፊት የሰማችሁት ነገር እንደዚህ ጸብ ወይ ደግሞ እዚህ ባለው ህይወት ደስተኛ ሳይሆን ቀርቶ ወይ ስደት መሄድ ፈልጉ እንደዚህ የጀማመራቸው የሰማቸው ነገሮች በጣም በብዙ ጓደኞቻች ቼክ ያደረግነው ብዙም ቦታን የጠየቅነው ምንም ነገር የለም በጸብም በምንም በየፖሊስ ጣቢያው በየምን በየሆስፒታሉ በጣም የፈልግ ነው ጓደኞቹ ጋር ምንም ሰላም ነው። ዮናስ ኃይሉ ዮናስ ኃይሉ እና ምንም ፍንጭ የለም። ምንም ጋር የለ። አይዞሽ አይዞሽ። እንዴት ስልኩን ስትቶ ሊወጣ ቻለ? እረስቶት ነው ወይስ ሌላ ጊዜ ትቶ የሚሄድ እንትን አለው? አይ ብዙም ጊዜ ትቶ ይሄዳል። ይዛለትም አጋጣሚ መሰል የጥሎ ይሄደው። ሌላ ያመለከታችሁበት ቦታ የለም? አመልክተናል ። ሁሉም ጋር ለምሳሌ ያው እንግዲህ ሰዓታት ካለፉ በኋላ ፖሊስ ጣቢያ ይመለከታል። ምናልባት ህይወቱ አልፎም ከሆነ እንደዚህ በየሆስፒታሉ እንደዚህ ምንድን ነው ምንም ምንም በሆስፒታሉም አድርገን በየጣቢያውም፣ በቃ እንደ ተባለ አዲስ አበባ ከተማ ጣቢያቸው ሁሉ አመልክተናል። ዋና ሶስተኛ ድረስ ሄደናል። ይህን ያልፈለጉበት እንትን ያላሉበት ቦታ የለም። ማለት ምንድን ነው? አሁን ምንድን ነው? አንቺ ስሜትሽ፣ መንፈስሽ የሚነግርሽ ያላቀ ሱ መንገድ ነው ማስሆን የማስሆን አ ማለት ምንድን ነው? ልብ የለም እንግዲህ የ ያንቺ አሰብሽ ይሆናል ማለት አይደለም። ሰው በተለይ ወላጅ ሲኮን እኮ ብዙ ነገር ይታሰባል አይደለም። ለዚህ ነው ሰውየው እንደ እናቴ ማነው ሳይሆን እንደ ሚስቴ ሳይሆን እንደምናምን አውለኝ አላሉ ይባላል። ያው ክፉ ነገሩን ማሰብ አልፈልግም። ክፉ የሆን ብዬም አላስብም። ይገኛል ብዬ ነው የማስበው። ከእግዚአብሔር ጋር እግዚአብሔር ራሱ ቀኑን ጠብቆ ያመጣዋል ወይ እንደምናስበው ግን እንደ ሰው እየተጨነቅን ክፉ ገጥሞታል ብዬ ማሰብ እ ዘመድ አዝማድም ጠይቃችሁ ክፍለ ሀገር ሁሉም ቦታ እንዴት አይነት ልጅ ነበር እንዲህ የምልሽ ከሰው ጋር ከቤተሰብ ከጎረቤትም ከጓደኞቹም ጋር እኛ ምንም አይነት ነገር ሰምተንበት አናውቅም። እራሱ በራሱ ጎዳ እንጂ ከቤተሰብ ከጎረቤት ከጓደኛ ምንም አይነት በጣም ጨዋና ስርዓት ያለው ልጅ ነው። ራሱ ጋ መጉዳቱ ማለት ራስ መጉዳት በቃ እንዳልኩ በአሁን ባጓጉል ባህሪ ስራን ቢሰራ ራሱን ያለመጠበቅ፣ ጓደኞች ቢያበዛም ከጓደኞቹ ጋር ተዝናንቶ መግባት፣ ጓደኞቹ ጋር ተዝናንቶ ይግባል። ሰው አይነካም፣ ቤተሰብ አይነካም። ለራሱ ያላወቀ ራሱን የጎዳ እንጂ ሌላ ምንም አይነት ምንም ጸብም ክፉ ባህሪ ምንም የለበትም። እና አሁን ቅድም ሱባኤ ገብቶ ሊሆን ይችላል። ይሄዳል፣ እንደዚህ ኪዳነ ምሕረት ይሄዳል። ኪዳነ ምሕረት ስትሆን በያሉት ይሄዳል። አስራ ስድስት ቆይ ይሄዳል፣ አስራ ስድስት ቆይቶ ይወጣል። የተለያዩ ገዳማቶችን ትገኛለ። ይሄዳል፣ ግን ይናገራል። ሲሄዱ ይናገራል። ከቤትም ልብስም፣ ጋቢም፣ ፎጣም ይዞ ነው የሚሄዱ። እዛ ገዳማቶች ሁሉ ፈልገናል። እንግዲህ በጣም ብዙ ገዳማቶች ሄደን የፈለግ ናቸው። ሚሄድበት፣ አረ ሚሄድበትም፣ አይሄድበትም። ብዙ ቀዳማቶች ሄድ ሰፈር ቤት ናችሁ። ቄራ ሳር ቤትና ቄራ መካከል፣ በሳር ቤትና በቄራ መካከል ያለሽ አስፓልት ሳልቫቶሪ አካባቢ፣ እንግዲህ እግዚአብሔር ነው የሚያውቀው፣ ያው ያለበትም። እንዳልኩሽ አሁን የኛ ድርሻ የእናንተን ይሄንን አፋልጉኝን ሕዝብ እንዲያየው እንዲሰማው ና በዚህ አጋጣሚ ያየ የተመለከተ ሰው ይሄን ልጅ የሆነ ቦታ አይተነዋል ብሎ መረጃና ጥቆማ እንዲሰጥ ነው። ያው እንግዲህ ሰዎች እንደዚህ እንደቀልድ ይወጣሉ። ወጡ ጠፉ የተባሉ ሰዎችም ያው እንግዲህ ሲገኙም ሰምተናል፣ በተለያዩ ምክንያቶች ማለት ነው። ምናልባት የሱ አሁን ወረደ ወደ ሰባት ስምንተኛ ወር አካባቢ መሆኑ ትንሽ ሊያሳስብ ይችላል። ወይ ለስራ ወጥቶም ታስሮም ሊሆን ይችላል ከአዲስ አበባ ወጥቶም ብዙ ነው ሊሆን የሚችለው። የሰባዊ መብት ኮሚሽን ስሄዳችሁ አመለክታችሁ አሁን የተባለበት ቦታ ሁሉ በቃ ጣቢያ ሁሉ ፎቶ በትነናል። መልካም እንግዲህ እግዚአብሔር ይርዳችሁ። አይዟችሁ። ግን ይህንን ቪዲዮ ለሚመለከቱ ሰዎች እኛ የሱን ፎቶ እዚህ ላይ እናደርጋለን አንድ ላይ እንዲያፋልጓችሁ በአጋጣሚ ደግሞ እሱም ይህንን የማየት እድል ካለው እግዚአብሔር እሱን እንዲፈቅድልን፣ ደስ ያለሽን ነገር ማለት ትችያለሽ። አንቺ ግን የሚሰማሽን ነገር ንገሪ፣ ነገሪያቸው። ይህን ለሚመለከቱ የቱዮፎ ቤተሰቦች፣ ወንድማችን እንወደዋለን፣ እንፈልገዋለን። በተቻላችሁ መጠን ካለበት ጓደኞችም ሆናችሁ ማንም የሚያውቀው ሁሉ ስለ እግዚአብሔር ሆኖ ካለበት ቦታ ይጠቁመን። ምንለው እናቱም በሱ ምክንያት የታመመች ነው። ይው ደረጃን ያለ ነገር መውጣት እስኪያቅታት ትሆናለች። ቸን በተቻለ እጁ መጠን እርዱን ነው የምለው። ለሱም ምናልባት የማየት እድል ካለው በአጋጣሚ እየ እየፈለግን ነው። በጣም አዝነናል ተጨንቀናል። እንወደዋለን ወንድማችን። አይዞሽ አይዞሽ፣ በቃ እግዚአብሔር ያውቃል በርታ ቤት እሺ ያው ሆኖ ያለው ነገር መሆኑ አይቀርም አይደለም ስለዚህ እናንተ አሁን በርትታችሁ ማዘረንም ማብርታት ነው ያለባችሁ ያው በእናንተ ቦታ ሆኖ ነገሩ ማሰብ በጣም ከባድ ነው ግን እግዚአብሔር ቀን አለው እንግዲህ የሆነውን ነገር ትሰማላችሁ እንደ እግዚአብሔር ፍቃድ ደግሞ ተገኝቶ እሱንም ይዘን በደስታ ሻይ ቡና እየጠጣ እንጫወት፣ እንዲመጣ እንመኛለን። ሰላም ኢንፎ ሚዲያ የተለያዩ ማህበራዊ ፖለቲካዊና ወቅታዊ ጉዳዮችን እያዘጋጀ ወደ እናንተ ደርሳል። ሰብስክራይብ፣ ኮመንት፣ ሼር በማድረግ ቤተሰቡን እናመሰግናለን።